ሰላም ጤና ይስጥልኝ። የተወደዳችሁ የሮሃ ቤተሰቦች፣ የመዓዛ እንግዳችን ነው። በዚህ ፕሮግራም የተለያዩ ርዕሰ ጉዳዮችን አንስተን ከእንግዶች ጋር ውይይት የምናደርግበት ነው። ለዛሬ የአማራ ፋኖ በወሎ ቤተ አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ጋር በወቅታዊ ጉዳዮች ላይ ቆይታ እናደርጋለን። ፋኖ አበበ ፈንታው እንግዲህ ስለተገኘ በጣም አመሰግናለሁ። እኔም አመሰግናለሁ መዓዛ። እንግዲህ ወደ ጥያቄዎቼ ከመግባቴ በፊት እንደው እንደ መነሻ እንዲሆንን በተለያዩ ጊዜዎች በእርግጥ በማህበራዊ ሚዲያ ላይ ባለው ዕለታዊ ሪፖርታችሁ ላይ የምንሰማው እንዳለ ሆኖ በወሎ አካባቢ ላይ ያለው ፖለቲካዊ እና ወታደራዊ አቋም ምን ይመስላል? አጠቃላይ የትግሉ ሂደትስ እንዴት ይገመገማል? አመሰግናለሁ እንግዲህ ማረፋ ነው። በወሎ ቤት አማራ በሁሉም የወሎ ቤት አማራ ከተማዎች ሁለንተናዊ የህልውና ተጋድሎውን አጠናክረን የቀጠልንበት ሁኔታ አለ። ያው የእለት እለት ተግባራችን ነው ተጋድሎ። ስለዚህ ጧትም ተነስተን ማታም ተኝተን የምንልበት ሁኔታ የለም። ሀያ አራት ሰዓት ሁሌም በተጋድሎ ሁለት ዓመት አለፈን እንግዲህ ያው ቀጥተኛ የሆነ ከብልጽግናው ያንድ ቡድን አገዛዝ ጋር የፖለቲካ ትጥቅ ትግል ከጀመርን እንግዲህ ሁለት አመት አልፎናል። የዕለት ተዕለት ተግባራችን ነው ተጋድሎዎቹ እንደቀጠሉ ናቸው። በፖለቲካውም በወታደራዊ መስኩም አጠቃላይ በዓለም አቀፍ ደረጃም በቀጠናዊም ሁሉን ነገር በዋጅልቅ መንገድ ትግላችንን እያደረግን ያለ ነው። ተጋድሎዎችም ጠንከር እንዳሉ ናቸው። ጠላትም የአየር ሁኔታውን ተጠቅሞ በምድርም በአየርም የሚችለውን ያክል ሁሉ ተጠቅሞ ተዋጊውን የፋኖ ኃይል ብቻ ሳይሆን የአማራን ህዝብ እንደ ህዝብ እየጨፈጨፈ ያለበት ሁኔታ አለ። አጠቃላይ ተጋድሎ የዕለት ተዕለት ተግባራችን ነው፣ በደንብ ተጠናክሮ የቀጠለበት ሁኔታ ነው ያለው። ወደፊትም እስከ ድልና ነጻነት ተጠናክሮ ይቀጥላልና በዚህ ደረጃ ነው ያለው ማለት። በጣም አመሰግናለሁ። እስቲ ወደ መጀመሪያ ጥያቄ ልለፍና እንደው ከሰሞኑ ሁላችንም የታዘብ ነው ያለው በእርግጥ በተለያዩ ጊዜያቶች ጥቃት እንደሚደረግ ይታወቃል። የድሮን የተለያዩ የከባድ መሳሪያ ጥቃቶች። ነገር ግን በባለፈው ሳምንት ግን ከመቸም ጊዜ በተለየ ሁኔታ በሁሉም በሚባል ደረጃ በተለይ በጎጃምና በሸዋ በጎንደርም በወሎም የተወሰኑ ጥቃቶች ቢኖሩም ግን በጎጃምና በሸዋ ደግሞ አሰቃቂ የነበሩ የድሮን ጥቃቶችን ተካሂደዋል። በሌሎች አካባቢዎች ላይም ትልልቅ የሆኑ የድሮን አሰሳዎች የተደረጉ ነው የሚባል ነገር አለና ምንድን ነው ይሄ መንግስት፣ ምን ነው እያመላከተን ያለው? የድሮን ጥቃቶቹ ምን አመላካች ናቸው? ምን ስፈርቷል? ወይስ ደግሞ ምን ለማሳካት እያሰበ ነው ማለት ይቻላል? አመሰግናለሁ። መያዛት ጥሩ ጥያቄ ነው። እንግዲህ የድሮን ጥቃቶቹ የጀት ጥቃቶች አሉ፣ የሄሊኮፍተር ጥቃቶች አሉ። አመች በሆነ ሁሉ ነው፣ በሄሊኮፍተርም በጀትም በድሮንም ጥቃት እየፈጸመ ነው ያለው አብይ አህመድ የአንድ ቡድን የብልጽግና አገዛዝ አንደኛ የእነዚህ የአየር ጥቃቶች የጀት የሚሆን የድሮን ጥቃቶች ታስቦባቸው ነው፣ ታስቦባቸው ንጹሐኑንም ጭምር ኢላማ ያደረጉ ናቸው። ጥቃቶቹ በብዙ የድሮን የሚሆነ የጀት ጥቃቶች እንደ አማራ ፋኖ በወሎ ንጹሐኑን ማዕከል ያደረገ ኢላማ ያደረገ ጥቃት ነው የተፈጸመው። ከአንድ ቤት ሶስት ህፃናት መሬት ተቆፍሮ የወጡበት ሁኔታ የምናስታውስ ሰው ነው። አባታቸውም በዚህ ሁኔታ ራሱን ያጠፋበት ሁኔታ አለ። እንግዲህ ይህ እንዲህ እንዳለ ቀጥሎ በቅርቡ ደግሞ በጎጃም፣ በጎንደር እና በሸዋ እንዲሁ በሁሉም የአማራ ግዛቶች ማለት ነው እየተሽከረከረ ጥቃቱ ቀጥሏል። በተለይ በሰሞኑ ደግሞ አሰቃቂ የሚባሉ ንጹሐኑን የሚያመላክተውም እንግዲህ በውድቀት ጎዳና ላይ ያለ ስርዓት ስለሆነ ያለው አማራጭ በአየር ኃይል ንጹሐንንም ጭምር ጨፍጭፎ ከተቻለ ውጤት መቀልበስ ነው። ውጤት መቀልበስ እንደማይችል ይታወቃል። ቢቻል ቢቻል ድርድር እንኳን የማግኘት እድል እንዲኖረው እና አጠቃላይ የአማራን ህዝብ እንደ ህዝብ ጨፍጭፎ ወደ ምሬት ውስጥ በማስገባት በማስመረር ፋኖ እና የአማራ ህዝብ ተነጋግረው ያለውን ነገር አዝማሚያ እቀይራለሁ የሚል የማይሆን ከንቱ ምኞት ነው። እና ከዛ አንጻር ነው የድሮን ጭፍጨፋዎቹ፣ እንደምታውቂው በመቶዎች የተጨፈጨፉበት ሁኔታ አለ። ከተማ ላይ ነው እየተጣለ ያለው እንደምታውቂው ፋኖ ያለበት የአውደ ውጊያ ሜዳው ይታወቃል። ከከተሞች ከሶስት ከአምስት ኪሎ ሜትር ርቀት ከተሞችን ከበብ አድርጎ ባለበት ሁኔታ በጣም ሪሞት የሆኑ ኤሪያዎች ተሄዶ ህዝብን በገበያ በክርስትና በሰርግና በተለያዩ አካባቢዎች ጭምር ድሮን ጥቃት የተፈጸመበት ሁኔታ አለና፣ የሰሞኑ በጎንደር በጎጃምና በሸዋ በዚህ በአስር ቀን በአስራ አምስት ቀን ውስጥ የተፈጸሙ አሰቃቂ የንጽሀን ጭፍጨፋዎች ይህንን ነው የሚያሳዩት። የታሰብበት ነው ጭፍጨፋው። ከፋኖ ጋር ተቀላቅሎ ተገንቶ ሳይሆን አጠቃላይ ታስቦበት ንጽሀኑን መካከል ያደረገ ጥቃት በመፈጸም የአማራን ህዝብና የአማራ ፋኖን እንለያለን እንነጠልበታለን የሚል ደካማ ሃይማኖት አብያ ምዱ የብልጽግና ስርዓት የምንጠብቀው ነው። ለትግል የወጣንበት አንዱ ትልቁ ኮዛችንን ነው። በክልሉ የሚሆን ከክልሉ ውጭ ጭፍጨፋ ስለነበረ በተገኘ አጋጣሚ ሁሉ በጅምላ መሳደድ፣ መገደል፣ መታሰር፣ በጅምላ መቀበር ስለሰለቸን እና ሞታችንን መስዋዕትነት ከፍለን ለማስቆም ህልውናችንን ለማረጋገጥ የወጣንበት አላማ ነው። ለዛ ነው ይሄ ጭፍጨፋ የሚያመላክተው አጠቃላይ በፖለቲካው መስክም በወታደራዊ መስክም አጠቃላይ በዓለም አቀፍ ደረጃም ጦርነቱን ከጊዜ ወደ ጊዜ ብልጽግናው ቡድን እየተሸነፈ ስለመጣ እና ፋኖ የተሻለ ቆመና እየያዘ ስለመጣ ይህን ያክል ጊዜ ስጡኝ፣ በዚህ ጊዜ ውስጥ ጨርሳለሁ በማለት ንጹሐኑን ጭምር በመጨፍጨፍ በአጭር ጊዜ ውስጥ ለውጥ አመጣለሁ የሚል ፍጹም አማራ ጠል የሆነ አስተሳሰብ ነው እና እሱን ነው የሚያመላክተው በአጠቃላይ የድሮን ጥቃቶቹ መልካም፣ በጣም አመሰግናለሁ። እንደው ከዚህ ጋር አያይዥ ሌላው ማነሳው ነገር የህዝቡንም ስሜት እንደው የታሰበው ነገር እንደተባለው ህዝቡ እንዲማረር እና በፋኖ ትግል ላይ ፊቱን እንዲያዞር ነው። ይሄ ደግሞ ትግሉ ህዝባዊ መሆኑን አምነው ህዝቡን፣ ህዝባዊ የሆነውን ስሜት ለማጥፋት እና ለማስቀረት የሚደረግ ጥረት ነው እና የህዝቡን ምላሽ እንዴት አያችሁትኝ? ህዝቡ ከዚህ ጋር ተያይዞ ኦፍኮርስ ሰቆቃ ይደርስበታል፣ ግፍ ይደርስበታል፣ ከዚህ በፊትም የሆነው ነው እና ህዝቡ ግን በዚህ ጉዳይ ላይ እንደው ምን አይነት አስተያየት አለው? ምን አይነት ምላሽ አለው? አበበ አመሰግናለሁ። ጥሩ ጥያቄ ነው። የህዝቡ ጥያቄ እውነት ለመናገር ከህዝቡ መሃል ውዬ ስለሆነ የምናገረው ህዝብም ስለሚታዘብን ውሸት መናገር ስለማያስፈልግ ሀቅ ይዘን እውነት ይዘን ነው የወጣ ነው። አሁንም ከህዝባችን ውስጥ ነው ያለ ነው። ህዝብ ያላለውን ነገር ልንም አልችልም። ህዝቡ እያለ ያለው የአማራ ፋኖን አንድ አድርጋችሁ ታጋዩን ብቻ ሳይሆን እንደ ህዝብ አንድ ሆነን፣ ሁሉም በየፊናው ሁሉም እንደየመቅሊቱ በመሪ ድርጅት አታግሉን፣ አንድ አድርጋችሁ ይህንን ትግል ለአንዴና ለመጨረሻ ይህንን የብልጽግና ቡድን ዘር ማጥፋት እየፈጸምብን ያለውን መንግስት ተረድተነዋል። ስብሰባ ማትሰብስቡን ግንባታ ማትስጡን ሁሉን ነገር እናውቀዋለን ከመጀመሪያው ጀምሮ እስካሁን ድረስ በቅፋችን ይዘን እያታገልናቸው ያለ ነው። እውነታውን ሀቁን ስለምናገው ነው። ለአማራ ህዝብ ይሄ አይገባውም ነበር። በዚህ መሬት እንጀራችንን በልተው ያልታገለበት የለም። መስዋዕትነት ከፍለናል። ይህ ግን አይገባንም ነበር። ስለዚህ እውነታውን ስለደረስንበት ልጆቻችንን ይዘን እንደ ህዝብ ቁመን መታገል አለብን። አንድ አድርጉን። አንድ እንሁንና ይህንን ስርዓት ለአንዴና ለመጨረሻ ጊዜ ከጎናችሁ ሁነን በህዝባዊ ማዕበልም ቢሆን እንደምስት እንገርስ የሚል አጭር መልዕክት ነው፣ ህዝቡ እየተናገረ ያለው በተለይ አሁን በዚህ ሰዓት ሁላችንም አንድነት እያልን እንደሆነ ይታወቃል። አንድነቱን ከታጋዩ በላይ ህዝቡ በጣም አጀንዳ አድርጎ ይዞታልና እውነተኛ መፍትሄውም ይሄ ነው። ህዝቡም እያለን ያለው ይሄ ነው። ስለ ሀቅ ስለ እውነት የምናገረው የምመሰክረው ማለት ነው። አመሰግናለሁ። መልካም ወደ ዘመቻ አንድነት ልመልስህ፣ እና ዘመቻ አንድነትን እንዴት በየቀኑ ያለው የውሎ ሪፖርቶቹ እንዳለ ሆነው እንዴት ገመገማችሁት? ወታደራዊ ትርፉ፣ ፖለቲካዊ ትርፉ፣ እንደገና ደግሞ ራሱ ከመሬት ላይ ካለው ወታደር እና አጠቃላይ ከህዝቡ ውስጥ ምን አይነት ግብረ መልስ አግኝታችሁበታል? ሁለተኛው ነገር ደግሞ የተነሳችሁበት አላማ እንግዲህ በዘመቻ አንድነት መንግስት ላይ መፍጠር የቻላችሁትን ጫና ፈጥራችኋል፣ አሳክታችኋል ወይ? አመሰግናለሁ። እንግዲህ ዘመቻ አንድነት ባጭሩ ጠላታችን ላይ ያሰብነውን አላማ ማሳካት ችለናል። ባጭሩ የምንፈልጋቸውን አላማዎች አሳክተናል። ከጠላት አንፃር ስናየው እንደኛ እንደ ውስጣችን ደግሞ መስራት ያለብን አንድ ትልቅ ግዙፍ ጉዳይ አለ። እሱንም ለመስራት በጣም ረዝም ርቀቶች ሄደናል። በጣም የሚዳስስ የሚጨበጥ ነገ እውነቱ ነው የሚመጣ ትላልቅ ስራዎችን ሰርተናል። በተለይ ከአንድነት ጋር ተያይዞ እሱ በዚህ ደረጃ የያዥው አጠቃላይ ከወታደራዊ ከፖለቲካውና አለም አቀፍ ከዲፕሎማሲውም አንፃር በርካታ ጥቅሞችን አግኝተንበታል። ባሰብ ነው ደረጃም ከዛም በላይ ወደ ወታደራዊ ዘርፉ ስንሄድ በአንድነት ጠላትን እንዳይንቀሳቀስ በማድረግ መምታት ማድረግ ማስኮብለል፣ መማረክ፣ መማረግ፣ መታጠቅ፣ ራሳችንን ማጠናከር ችለናል። በወታደራዊ ዘርፉ ሲታይ ማለት ነው። ከጎጃም ቀጠና ኃይል ቀንሶ ወደ ጎንደር፣ ከጎንደር ቀንሶ ወደ ወሎ፣ ከወሎ ቀንሶ ወደ ሸዋ፣ ከሸዋ እየቀነሰ ወደ ጎጃም። በተለይ እንደዚህ ተመጋጋቢ የሆኑ ለምሳሌ በጎንደር ቀጠና ስቴጅ ግዙፉ የሜጀር ጀኔራል ውባንተ አባተ ኮር እና የላስታ አሳምነው ኮር መጋጋቢ ናቸው። ኩታገጠም ናቸው። ከአንዱ ኮር ወደ አንድ ኮር ኃይል እያቀናነሰ ነበር። እስከዛ የሚዋጋን በዘመቻ አንድነት ግን ባለበት ተገድቦ መከላከል እንዲያደርግ ነው የሆነ። ምክንያቱም ከሜጀር ጀኔራል ውባንት አባተ ኮር አንስቶ ወደ ላስታ አይመጣም። ከላስታም አንስቶ ወደዛኛው አይሄድም። ምሳሌ ነው የምጠቅስልሽ። ከጎጃምም ወደ ሸዋ፣ ከሸዋም ወደ ወሎ፣ ከወሎም ወደ ጎጃም ልክ ተመሳሳይ፣ ከጎጃም ወደ ጎንደር እንደዚህ ኃይል የማቀናነስ እና ከአንድ ቀጠና ወደ አንድ ቀጠና እግረኛ ኃይሉን በማቀናነስ መዋጋት የሚችልበትንና በእርግጠኝነት ባለፈው ሁለት ዓመት ጊዜ ውስጥ የተጠቀመውን ስልት እንዳይጠቀም አድርገን ባለበት በወረዳና በዞን ከተሞች፣ በተለይ በዞን ከተሞች በተለይ ከሶስት እስከ አምስት ኪሎ ሜትር ርቀት ከበባ ውስጥ ሆኖ ምሽግ ሰርቶ በዛው በብረት ለበስ በዙ ሀያ ሶስት በሞርተሮች በጀትና በድሮኖች ጭምር ከተሞችን እየጠበቀ ያለበት ሁኔታ ነው። ሰራዊቱ ይኮበልላል፣ ይታወቃል። አሁን ደግሞ በጣም ተጠናክሯል፣ እየኮበለለ አስቸግሯቸዋል። እና ከአንዱ ቀጠና ወደ አንዱ ቀጠና፣ ለምሳሌ አድማ ብታል የሚባለውን አዲስ እንኳን ተደራጅቶ የመጣውን ሰልጦ ነው የመጣውን ታፍሶ ማለት ነው ከአንዱ ቀጠና ወደ አንዱ ቀጠና የማቃየር ስራ እየሰሩ ነው የያዙትን። ከዛ ውጭ ልይዙት አልቻሉ፣ በጣም ከብዷቸዋል። ይሄ የሆነው በምንድን ነው? በዘመቻ አንድነት፣ ጠንከር ያለ አንድነት ፈጥረን ድርጅት ፈጥረን ደግሞ በተመሳሳይ ጊዜ አሁንም በተመሳሳይ ሁኔታ ከዚህ በተሻለ መንገድ በአድርግ አታድርግ አስገዳጅ በሆነም ሁኔታ በወታደራዊ ትዕዛዝ ማለት ነው። ወደ ትግል ሲገባ አስገዳጅ ሲባል በተመሳሳይ ነገር አድርግ አታድርግ ነው። በቃ በዚህ ሰዓት በዚህ ይህን ቦታ ታጠቃለህ ተብሎ ወደ ትግል መግባት በሚቻልበት ጊዜ ደግሞ የበለጠ በርካታ ስራዎችን መስራት እንደሚቻል አሳይተንበታል። አጠቃላይ ከፖለቲካዊ አንድነት ከፖለቲካዊ ሁኔታው ስታዩ ፖለቲካዊ አንድነት ደግሞ ተፈጥሯል። ህዝባችንን ፖለቲካውን በተመሳሳይ ሁኔታ እንዲረዳው እና የነቃ የፖለቲካ ማህበረሰብ እንዲፈጠር ያደረግንበት ሁኔታ ራሱ ተፈጥሯል። ልጆቻችን አንድነት ከፈጠሩ ለካ ብዙ ነገር መስራት ይችላሉ። በተለይ በዘመቻ አንድነት በርካታ ቀጠናዎችን ይዘንበታል። ጠላትን እንደነገርኩሽ ሀይል ማመጋገብ ማቀናነስ ስለማይችል ባለበት ሆኖ ከተሞችን ለመጠበቅ ሲል ከከተሞች ውጭ ያሉ በተለይ ታዳጊ ከተሞችን ጭምር በመልቀቅ ወደ ወረዳና ዞን ከተማዎች ጭምር ተከልሎ ያለበት ሁኔታ አለ። በዛ ሰዓት ነፃ ቀጠናዎችን የመያዝ በሁሉም በተመሳሳይ ጊዜ አራቱም የአማራ ጠቅላይ ግዛቶች የህዝብ አደረጃጀት ስራ የህዝባዊ ውይይት ትግሉ የደረሰበትን ሁኔታ ለህዝቡ ለትግሉ ባለቤት የማስረዳት እና የማስገንዘብ ስራ ተሰርቷል። አጠቃላይ ትልቁ ነገር ደግሞ የፖለቲካ ማህበረሰብ የመፍጠር አጠቃላይ ፋኖ የሚያደርገውን ትግል ከፖለቲካው አንፃር፣ ከወታደራዊ ጉዳዮች አንጻር ህዝባችን በቀላሉ መረዳት እንዲችል፣ የጠላትን አጀንዳ መሸከም እንዳይችል፣ አጀንዳ ሲሰጠው መልሶ አጀንዳ ሰጭ እንዲሆን የሚሆንበትን ሁኔታ ባለፉት ሰላሳ አርባ አመታት በአዴን ላይ በተሰራው ስራ መሰረት በአዴንን በማሸከም ህዝባችንም ያልሆነ ስሁት የፖለቲካ ሁኔታ በማሸከም በርካታ ግፍና በደል ተፈጽሞብናል። እሱን የማጥፋት የማጽዳት፣ አጥበን የማስወገድና ህዝባችንን ንጹህ አድርገን የጠላትን ፖለቲካ አራግፈን ጥለን የራሳችንን የአብራኩን ክፋይ የልጆቹንና ለሀገራችን ኢትዮጵያም ጭምር ይበጃል የምንለውን የፖለቲካ ሁኔታ ህዝባችንን እያስገነዘብን ያለንበት በሁሉም የወረዳ የቀበሌ ከተሞች አካባቢ ማለት ነው። ዙሪያውን ባሉ ወረዳ ስል የጥቁር አስፓልት ላይ ወይ ከተማ መቀመጫ ያሉትን ሰ በዙሪያቸው ያሉትን ሰማኒያ አምስት ፐርሰንት የሚሸፍነው ይታወቃል። እና ያን ሰማኒያ አምስት ፐርሰንት የሚሸፍነውን ቀጠና እነዚህን አላማዎቻችንን የማስረጽና ህዝባችንን በፖለቲካው ረገድ የማንቃት አጠቃላይ ግን ከአሁን በፊት በፖለቲካ በሰብሳቢዎች፣ እና በዘመቻ በወታደራዊ አዛዦች፣ በህዝብ ግንኙነቶች በአራቱም ቀጠና ይደረግ የነበረው ግንኙነት አሁን በሁሉም መዋቅሮች ጠንክሮ በጎጃምም፣ በጎንደርም፣ በሸዋም በሁሉም ሁሉም የስራ አስፈጻሚ መዋቅሮች እየተገናኙ ድሮ በቀጠና የትስስርም ጭምር የነበረው አሁን አደረጃጀት ከአደረጃጀት የህዝብ አደረጃጀት ከህዝብ አደረጃጀት መመሪያዎችን፣ ሰነዶችን በመቃየር የጋራ ወጥ የሆነ ስራ እስከ መስራት የደረስንበት እና አጠቃላይ በጋራ በአንድነት በመስራታችን በርካታ ትርፎችን ያገኘንበት ሁኔታ አለ። በዲፕሎማሲው መስክ በዓለም አቀፉ ማህበረሰብ የሚታወቅ ነው። ትግላችንን በደንብ የማስመዝገቡ የማስገንዘቡ ስራ የዲያስፖራ ማህበረሰባችን በጣም ትልቅ ምስጋና እና አክብሮት አለን። በዚህ አጋጣሚ በደንብ ጠንካራ ስራዎች እየተሰሩ ነው። ከዚህ በላይ ይሰራል። መሬት ላይ አንድ ስናደርገው ትግሉን የዲያስፖራ ማህበረሰባችንም በመላው ዓለም አንድ የማድረግ ስራ እንሰራለን። ከዚህ ጋር ተያይዞ ብዙ ስራዎች ተሰርተዋል። በተለይ በዘመቻ አንድነት በተለይ ደግሞ በምስራቅ አፍሪካ ቀጠና በጣም አማራጭ የተባለ የተሻለ ኃይል መምጣቱን ጭምር አንዳንድ ታዋቂ ሰዎችና እና ተጽዕኖ ፈጣሪ ሰዎች ምስክርነት የሰጡበት ሁኔታ ተፈጥሯል እና በዘመቻ አንድነት አጠቃላይ በወታደራዊ በፖለቲካዊ እና በዲፕሎማሲው ዘርፍ የተገኙ ድሎች በአጭሩ እጥር አድርጌ ስገልጸው ይህንን ይመስላል። አመሰግናለሁ። በጣም አመሰግናለሁ። ወደ ሌላ ጥያቄ ልለፍን ዶክ፣ ሰሞኑን ከሚነሱ አጀንዳዎች አኳያ ያንተንም ሀሳብ ለመስማት ያህል በተለይ የፖለቲካ ትብብር ጋር በተያያዘ ፋኖ የፖለቲካ ትብብር የሚያደርገው መቼ ነው? ከማን ጋር ነው የሚያደርገው? ያስፈልገዋል ወይ የሚለው ጥያቄ እንዳለ ሆኖ እንግዲህ አንድ ጊዜ ከቲፒኤልኤፍ፣ አንዴ ከኤርትራ፣ አንዴ ከሱዳን ሊገናኙ ነው ወይም ተገናኝተው እንደዚህ ያደረጉ እየተባለ የተለያዩ አጀንዳዎች ይሰጣሉ። በእርግጥ በማህበራዊ ሚዲያ ላይ ለሚሰጡ አጀንዳዎች እና ጫጫታዎች ሁሉ ምላሽ መስጠት አለባቸው ብዬ ሳይሆን እንዲህ አይነት ትብብሮችን እንዴት ነው የምትመለከቷቸው የሚለውን የእናንተን ሀሳብ የእናንተን ግምገማ ለመረዳት እና እውነትስ አጀንዳዎቹ በዚህ ደረጃ እየተነገሩ ያለበት ምክንያት አለው ወይ በዚህ እንዲጮህ የተፈለገበት ምክንያቱ ገምግማችሁታሉ የሚለው እንድታዩ ነው። አመሰግናለሁ። ዚ በነገራችን ላይ ይህን ጥያቄ በጣም ብዙ ግለሰቦችም ቡድኖችም አካላቶችም ሲፈሩት በርቀት ሲያዩት ምናምን እናያለን፣ እንገነዘባለን፣ እናስተውላለን እና ይሄ ትክክል አይደለም። የአማራ ፋኖ የፍርሃት ቆፈኑን ያስወገደ ለአማራ ህዝብ ህልውና ይበጃል የሚለውን በሙሉ በደንብ አውቆ ገና ትግሉን ከመጀመሩ በፊት አውቆ ሩጥቆ ዛና ላይ ሲሰርተን ሁሉንም ነገር አይተን እስከ መጨረሻው እስከ ጥግ አይተነው ነው። ሁሉንም ነገር ከሰልፍ ወደ ሰይፍ ገብተን ከመለመን ወደ መለመን ደርሰናል። እግዚአብሔር ይመስገን እና ከዚህ አንፃር ምንም የምንፈራው ነገር የለንም። የአማራን ህዝብ ህልውና ያረጋግጣል ብለን የምናምንበትን መንገድ በሙሉ እንሄድበታለን። የተስማማንበት አንድ ወገን ብቻ ሳይሆን የአማራ ፋኖች አንድ ሆነን ህዝባችንንም ጭምር ማዕከል ባደረገው ሁኔታ ህዝባችን ያምነናል። አሁንም ደግሞ የበለጠ ይመነን ነው የምለው። ከዚህ አንፃር የአማራን ህዝብ ህልውና ያረጋግጣል ብለን የምናስበውን ያደርሰናል፣ ከምንፈልገው ቦታ ያደርሰናል ብለን የምናስበውን መንገድ በሙሉ ቀድመን መርምረን አውቀነዋል፣ እናውቀዋለን። ስለዚህ ከዚህ አንጻር አጠቃላይ ቁልፉ ጉዳይ ምንድን ነው? የአማራ ፋኖን አንድነት ማምጣት ያስፈልጋል። የአማራ ፋኖ መሪ ድርጅት ሊኖረው ይገባል። ታጣቂውን ተዋጊውን ብቻ ሳይሆን የአማራን ህዝብ እንደ ህዝብ በመሪ ድርጅት ማታገል ያስፈልጋል። እሱን የቤት ስራ መስራት ይጠበቅብናል። እሱ የቤት ስራ ሲሰራ ርዕዮተ ዓለማችን አሁንም ይታወቃል፣ ማኒፌስቶችን ይታወቃል። በዛ ሰዓት በማኒፌስቶችን መሰረት ከማን ጋር መገናኘት አለብን የሚለው እዛ ቁጭ ሊል ይችላል። ከሌ ከሌ ብሎ ስማቸው ላይጠራ ይችላል፣ ግብራቸው ግን ሊጠቀስ ይችላል። ስለዚህ የአማራን ህዝብ ህልውና እናረጋግጥበታለን ብለን ከምናስበው ኃይልና ከምናስበው ቦታ እያደርሰናል ብለን የምንፈልገው መንገድ ካገኘን ከመነጋገር ወደኋላ አንልም። መቼ ይሆናል? በማኒፌስቶ መሰረት ጊዜውን ጠብቆ እንዴት መገናኘት አለብን የሚለው ሊፈታ ይችላል። የአማራ ህዝብ ግን ማወቅ ያለበት ጠላት ጠላት ነው። ከከሌ ጋር ሊገናኙ ከእንዲህ ሊገናኙ የሚሉት ጥላቶቻችን ናቸው። ጥላቶቻችን ደግሞ ከአማራ አብራክ የሚወጡ ናቸው። በተለይ ጠንከር የሚሉት እንዲያውም ከአማራ አብራክ የወጡት ናቸው። ባንዳ ነው ጠንከር የሚለው ጠላትማ፣ ጠላት ነው፣ ቀድመን አውቀነዋል። ስለዚህ ከጠላት ከዋናው ጥላት፣ ውስጥ ውስጥ ላይ የተፈጠረው ባንዳው ቀድሞ መጸዳት አለበት። ባንዳ ቀዳሚ የጥቃት ኢላማችንም ጭምር ነው። ከብልጽግናው ቡድን ጋር አብረን የምንደመሰሰው ሀይል ነው። ስለዚህ ከዚህ አንጻር አላማችን እንዳይሳካ የሚፈልጉ ሀይሎች የአማራ ህዝብ በዚህ ደረጃ መብቱን ርስቱን፣ ማንነቱን አጠቃላይ ህልውናውን ይጠይቃል ተብሎ አልታሰበም ነበረ። ትጥቁን ፍታ ብለው ከሚፈልጉት ደረጃ እናደርሰዋለን ብለው አስበው ነው የነበረው። ጦር መሳሪያውን ሳይሆን ትጥቁንም እናስፈተዋለን፣ ሱሪውንም እናስፈተዋለን እያሉ ሲፎክሩ የነበሩ ኃይሎች ዛሬ የአማራ ህዝብ መብቱን እስከመጠየቅ ጭምር ህልውናዬን አረጋግጬ የስልጣን ባለቤትም ጭምሮ ሆናለሁ ብሎ ትግል በመጀመሩ በርካታ ኃይሎች እንደተናደዱ እንደተበሳጩና ይህንን አጀንዳ እየረጩ እንደሆነ ይታወቃል። የአማራ ህዝብ ይመን ልጆቹን የአብራኩም ክፋይ ፋኖቼን ይመን። አርበኛ ዘመነ ካሴን፣ አርበኛ ዋርካው ምሬ ወዳጆን፣ አርበኛ ኢንጂነር ደሳሌን ሲያስብ ሸዋል፣ አርበኛ ሀብቴ ወሌን የሚመሯቸውን ድርጅቶች በስራቸው ያሉ አመራሮችን፣ ሌሎች መሪዎቻችንም ይሄ ትውልድ ለአማራ ህዝብ ይበጃል የሚለውን እየሰራ ነው። ከአማራ ህዝብ ህልውና ደግሞ ቀጥሎ ሀገራችንን ኢትዮጵያን ያስቀጥላል ብለን የምናስበውን ትክክለኛ መንገድ ይዘናል። ስለዚህ ለአማራ ህዝብ ያለን መልእክት አጠቃላይ ለሁሉም በሀገር ውስጥም በውጭም ላሉት አብይ አህመድ እና ጌታቸው ረዳ ከዛ ሁሉ ነገር በኋላ አልገልጸውም፣ ይታወቃል። ከዛ ሁሉ ነገር በኋላ አብረው መስራት በሚችሉበት የኢትዮጵያ ፖለቲካ ውስጥ ከከሌ ጋር ተገናኙ፣ ከከሌ ጋር ተገናኙ የሚባል ነገር ሊያሳስበው አይገባም የኢትዮጵያን ህዝብ። ለህዝባችን ይበጃን የምንለውን የአማራን ህዝብ በዘላቂነት ህልውናውን ያረጋግጣል ያመጣውን ድልም ያስቀጥላል ብለን የምናምነውን መንገድ ሁሉ እናውቀዋለን። ከማን ጋር መገናኘት እንዳለብን ልጆቹ ጥንቅቅ አድርገን እናውቃለንና የአማራ ህዝብ ይመነ። እደግመዋለሁ፣ ጌታቸው ረዳና አብይ አህመድ ከዛ ሁሉ ነገር በኋላ ዳግም ተገናኝተው አብረው እየሰሩ ባሉበት ውጥንቅጡ በማይለይ የኢትዮጵያ ፖለቲካ ውስጥ የአማራ ፋኖ ከዚህ ጋር ተገናኘ፣ ከዛ ጋር ተገናኘ የሚባለው የጠላት ወሬ ነው። የአማራ ህዝብ ልጆችህ እምንሰራውን እናውቃለን፣ ህልውናህን ለማረጋገጥ ቆርጠን ስለወጣን፣ አሁንም በግራ በቀኝ የሚወሩ የጠላት ወሬዎችን ሳትሰማ ከልጆች ጎን ቁም። ልጆችህ ደግሞ ዘላቂ ለውጥ መፍትሔ ያመጣል የሚሉትን የአማራ ፋኖን አንድነት መሪ ድርጅት የመፍጠር ስራ እየተረባረቡ ነው ያለው። ከጎናቸው ሆነ፣ ቻርጅ አድርግ፣ ግፋ፣ ከኋላ ሆነ፣ የትግል ባለቤት ነህ አንድነቱ እንዲመጣ ስራ፣ የሚል መልእክትም ጭምር አለኝ። በውስጥም በውጭ ላለው ህዝባችን አመሰግናለሁ። በጣም አመሰግናለሁ። ፋኗ በፈንታው ጥያቄዎችን እንጨርሻለው። ም አመሰግናለሁ። ማለት አድማጭ ተመልካቾቻችን የዛሬ ፕሮግራማችን ይህንን ይመስል ነበር። በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ ድረስ በያላችሁበት ሰላም